ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። የምትችሉትን በሙሉ ካደረጋችሁ በኋላ እግዚአብሔርን ማድረግ የማልችለው ማድረግ አልችልም ማለት ትችላላችሁ። ስለዚህ አንተን እየጠበቅኩ ነው። አንድ ሚስጥር ልንገራችሁ፣ እግዚአብሔርን ስትጠብቁ ችግር የለው። ወደፊት እንድትሄዱና በሕይወታችሁ እንድትደሰቱ ፍቃድ ሰጥቻችኋለሁ። ጦርነት ውስጥ መሆናችንን መረዳት በጣም አስፈላጊ ነው። ይሰማችኋል ይሰማችኋል። በነፍሳችሁ ውስጥ ጦርነት እንዳለ ታውቃላችሁ። አንዱ ክፍላችሁ ትክክል ማድረግ ይፈልጋል፣ ሌላው ክፍላችሁ ስህተት ማድረግ ይፈልጋል። አንዱ ወዳድ ነውና አንዱ ክፍል ሰዎች መስጠት ይፈልጋል። የሚሰራው ደካማ በሆነው የስጋችን ክፍሎች ላይ ነው እና ለእግዚአብሔር ሙሉ በሙሉ እንዳንታመንና እግዚአብሔር እንዳናገለግል ማድረግ የሚችለውን ሁሉ ያደርጋል። ዛሬ ጠዋት ምን አይነት ውሸታም እንደሆነ ተናግሬ ያለው ብዙዎቻችን ብዙ ውሸቶችን እንደምናምን አንድ ጥያቄ ሊጠይቃችሁ ከዛሬ ጠዋት ጀምሮ ሰይጣን ውሸቶችን ሲነግራችሁ ነቅታችሁበታል? እሺ፣ አዎ። እና ያንን በማድረግ እንደምትቀጥሉ ተስፋ አደርጋለሁ ሙሉ በሙሉ ነጻ እስክትሆኑ ድረስ ግን መንፈስ ቅዱስ ኢየሱስን ወደ ምድረ በዳ በመራው ጊዜ ሰይጣን ፈተነው። እናም ዲያብሎስ ውሸቶችን እየደራረበ ነገረው። ሁልጊዜ ዲያብሎስ አንድ ነገር ለኢየሱስ በተናገረ ጊዜ መጽሐፍ ቅዱስ እንዲላል ኢየሱስ ለዲያብሎስ መለሰለት፣ የእግዚአብሔርንም ቃል ጠቀሰለት። ምክንያቱም የእግዚአብሔር ቃል እውነትና በጠላት ላይ ልንጠቀምበት የሚገባን እጅግ በጣም ጠቃሚ መሳሪያ ነው። መጽሐፍ ቅዱስ ሲናገር ቃሌ ያለው ቃሌን በታማኝነት ይናገር ይላል። ስለዚህ የእግዚአብሔርን ቃል እንዴት መናገር እንዳለብን መማር አለብን። ስለ ችግሮቻችን ምን ማድረግ እንዳለብን ለማወቅ ሁልጊዜ ወደ ሌላ ሰው ከመሮጥ ይልቅ በየትኛውም ሁኔታ ላይ የትኛውን ጥቅስ መተግበር እንዳለብን ለማወቅ ቃሉን በደንብ ማወቅ አለብን እና ያንን መናገር አለብን። ዲያብሎስ ሲያናገራችሁ በፍጹም ምንም ነገር አይኖራችሁም ሲላችሁ እንዲህ በሉ በእጅ የምነካው ነገር ሁሉ ለብልጽግናና ለስኬት ይሆናል። ሰይጣን እናንተ መቼም ማንም አይወዳችሁም ሲላችሁ፣ እናንተ እግዚአብሔር ይወደኛል እናም ሌላ ሰው እንዲወደኝ ያደርጋል ማለት ትችላላችሁ። እንዴት መዋጋት እንደምችሉ ተማሩ። እና ካላችሁ መሳሪያ ሁሉ ያላችሁ በጣም ጠቃሚው መሳሪያ አፋችሁ ነው። ካፋችሁ የሚወጡ ትክክለኛ ነገሮች ከሆኑ፣ ደግሜ እነግራችኋለሁ፣ ካፋችሁ የሚወጡ ትክክለኛ ነገሮች ቢኖራችሁ እንኳን ትልቁ ችግራችንም ሊሆን ይችላል፣ ካፋችን የሚወጡ የተሳሳቱ ነገሮች ካሉን እና ስለዚህ ከአርባ ሁለት አርባ ሶስት አመታት በፊት መጀመሪያ በእግዚአብሔር የመነካት እድል ነበረኝ። ክርስቲያን የነበርኩ ቢሆንም በህይወቴ ምንም ድል አላገኘሁም ነበር። በመንፈስ ቅዱስ መሞላት ነበረብኝ። በመንፈስ ቅዱስ መጠመቅ ያስፈልገኝ ነበር እና በተለይ በዚያን ጊዜ የመንፈስ ቅዱስ ታላቅ መፍሰስ በአለም ላይ ባሉ ቤተ እምነቶች ሁሉ ላይ ነበር። አንዳንዶቻችሁ ያንን ታስታውሳላችሁ ወይም አታስታውስም ይሆናል። ግን እግዚአብሔር በምድር ላይ የሚንቀሳቀስበት ልዩ ጊዜያቶች አሉ። ያ ከእነዚያ ልዩ ጊዜያት አንዱ ነበር። በእግዚአብሔር ለመነካት ወይም በመንፈስ ቅዱሱ ለመሞላት የእግዚአብሔርን የተለየ እንቅስቃሴ መጠበቅ እንደሌለባችሁ ነው። በየቀኑ እግዚአብሔር ሆይ፣ በጠንካራ መንገድ እንዳገለግልህ፣ መንፈስህን ሙላኝና እንዲኖረኝ የምትፈልገውን የመንፈስን ስጦታዎች ሁሉ ስጠኝ በሉት። ህይወትን በተፈጥሯዊ መንገድ ብቻ መምራት የለብንም። በቅዱስ መንፈሳዊ መኖር እንችላለን። ቅዱስ በሚለው በደንብ እንድታተኩሩ እፈልጋለሁ። እና ስለዚህ ያን ጊዜ መማር የጀመርኩት የኔ እውነተኛ ችግር ዲያብሎስ ነበር፣ ሰዎች አይደሉም ዲያብሎስ ግን የኔ እውነተኛ ችግር ነበር በሰዎች በኩል ይሰራል ብዙ ጊዜ ግን ከችግሩ በስተጀርባ ካለው ነገር ጋር መነጋገር ሲገባን ሰዎችን እንወቅሳለን መጽሐፍ ቅዱስ ሰይጣን ይሁዳ ውስጥ ገብቶ ኢየሱስ የት እንደ ነበር የነበረውን መረጃ በሰላሳ ዲናር እንዲሸጥ አደረገው ይላል በሌላ ቦታ እንዲህ ይላል። ሰይጣን ወደ አናንያንና ሳፒራ ልብ ገብቶ ሊሰጡ ቃል የገቡትን ነገር እንዳይሰጡ ያዛቸው ይላል። ኢየሱስም ለጴጥሮስ መልሶለታል። ጴጥሮስ ሐዋርያው ጴጥሮስ ጴጥሮስ ወደ ኢየሩሳሌም እንዳይሄድና እንዳይሰቃይ ሊያደርገው ሲሞክር ኢየሱስም ወደ እርሱ በቀጥታ ተመለከተና፣ ወደኋላ ሂድ አንተ ሰይጣን። አሁን ይህን እንዴት አያችሁት? በሚቀጥለው ጊዜ ከባለቤታችሁ ጋር ስትከራከሩ እሱን አይታችሁ ወደ ኋላ ሂድ አንተ ሰይጣን እንድትሉ አልፈልግም። ያ ለሁለቱም የተሻለው ነገር ላይሆን ይችላል፣ ግን ወደ ሌላኛው ክፍል ገብታችሁ ማለት ትችላላችሁ። ባለቤትሽ ዲያብሎስ ነው እያልኩ ሳይሆን፣ ግን ዲያብሎስ በአንቺ በኩል ሊሰራ ይችላል። በእኔ በኩልም ሊሰራ ይችላል። በእርግጥ በማያምኑት በኩል ሊሰራ ይችላል። ነገር ግን በሚፈቅድለት በማንኛውም ሰው በኩል ሊሰራ ይችላል። ምን ያህሎቻችሁ የምለውን ትረዳላችሁ? ከእናንተ ጥቂቶች ትንሽ ያልተመቻችሁ ይመስላል። ስለ ዲያብሎስ መነጋገር አለብን። ደህና፣ አንድ ሰው ስለ እሱ እንደሚነግራችሁ ተስፋ ማድረግ አለባችሁ። በተደጋጋሚ በየቀኑ ልትሰሙ ይገባል። ምክንያቱም ህይወታችሁም በሙሉ እሱ ልክ ባህላዊን በዓል ላይ በቀይ ቀሚስና ና ሹካ ይዞ ቀንዶች በራሱ ላይ አድርጎ እንደሚወጣ እያሰባችሁ የምትኖሩ ከሆነ ሕይወታችሁን የሚያበላሸውና በሕይወታችሁ ላይ ምን እንደተፈጠረ እንኳን በጭራሽ አታውቁ። አሜን። ዳቢሎስ በፕላኔት ምድር ላይ ህያ ሆኖ የሚኖር ነው። ነገር ግን መልካሙ ዜና ሉቃስ 10፥19 እነሆ ሰጥቻችኋለሁና በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፤ የሚጎዳችሁም አንዳች ነገር አይኖርም። አሁን እሱ የተናገረው እንድትረሱ አልፈልግም። ዳቢሎስ ኃይል አለው፣ ግን እሱ ስልጣን እንዳለው ምንም የሚናገረው ነገር የለም። እነሆ ሰጥቻችኋለሁ፣ ኃይልና ስልጣን ጠላት ካለው ኃይል በላይ ዳቢሎስ በእኛ ላይ ያለው ብቸኛ ስልጣን በእኛ እውቀት ማነስ ወይም በስሜታዊነት የምንሰጠው ስልጣን ብቻ ነው፣ ባለን እውቀት መጠቀም ባለመቻላችን ነው። ለምሳሌ መጽሐፍ ቅዱስ እንዲህ ይላል። በቁጣችሁ ላይ ፀሐይ አይግባ። በሕይወታችሁ ውስጥ እንደዚህ አይነት ስልጣኖችን ለዳቢሎስ አትስጡት። ደህና በአመቱ ስንት ጊዜ ተናዳችሁ ወደ መኝታ ትሄዳላችሁ? ከተናደዳችሁበት ሰው አጠገብ ትተኛላችሁ። ሁላችንም እናደርገዋለን። በፍራሹ ጫፍ ላይ እንተኛና አልነካም እንላለን፣ እንዳትነካኝ። እንደዚህ አደርግ ነበር። ሌሊቱን በሙሉ ይበርደኝ ነበር ምክንያቱም እኔ ብርድ ልብስ እንድታለብሰኝ አልፈልግም። ደህና እሱን እየጎዳው አይደለም። እሱ ካልጋው ዘጠና ፐርሰንት ብርድ ልብሱ ለብሶ ነበር። በጣም ቂልነት ነው። በቃ ቁጣ የሞኝነት ስራ እንድትሰሩ ያደርጋቸዋል። አሜን። እና ለመናደድ ፈጣን መሆን የለብንም እና ስንናደድ እንዴት መመለስ እንዳለብን ማወቅ አለብን። እና ስለዚህ ጠላት በሕይወታችን ውስጥ የተወሰነ ስልጣን እንዲኖረው በር ሊከፍቱ የሚችሉ የምናደርጋቸው ብዙ የተለያዩ ነገሮች አሉ። እግዚአብሔር ለአዳም የሰጠውን ስልጣን አዳም ለሰይጣን እስኪሰጠው ድረስ ስልጣን አልነበረውም ነበር። ኢየሱስ ግን መጥቶ ከእርሱ መልሶ ወሰደው። አሜን። ራሱን ረገጠና የገሃነም በርና የሞት ቁልፍን ከእርሱ ወሰደ። አሁን ስልጣኑን መልሶ ሰጥቶናል። ነገር ግን ስልጣንን ካልተጠቀማችሁበት ምንም አይጠቅማችሁም። የምነግራችሁን ነገር እንደሚያስፈልጋችሁ መናገር እችላለሁ፣ ደግሞም ይገባኛል። ከአርባ ዓመታት በፊት እንደዚህ ያለ ነገር ፈጽሞ ሰምቼ አላውቅም። እና ለአመታትና ለአመታት በቤተ ክርስቲያን ውስጥ ነበርኩ። ዲያብሎስ እንዳለ አውቅ ነበር፣ ነገር ግን ስለሱ ምንም ሰምቼ አላውቅም ነበር። በቤተ ክርስቲያን ውስጥ ስለ ዲያብሎስ ማውራት ጥሩ አይደለም ብላችሁ ታስባላችሁ። በእርግጥ ስለ እሱ ለመነጋገር አስተማማኝ የሆነ ቦታ ነው። እና እሱ ሸታም ነው፣ ነግራችኋለሁ። ሌባው ሊገድል፣ ሊሰርቅና ሊያጠፋ ብቻ ይመጣል። ኢየሱስ ግን መጥቻለሁ አለ። ይሄን በማለቱ እግዚአብሔር የተመሰገነ ይሁን፣ እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። አሁን ከማን ጋር ነው የምትወግኑት? ማንን ነው የምትደግፉት? ስለ ምን እንደሚያወሩ ሳታውቁ ጊዜያችሁን በኢንተርኔት ላይ ስለ ሰው የሚያወራውን በማራገብ ነው የምታሳልፉት? ወይስ በጠዋት ተነስታችሁ በመጸለይና በክርስቶስ ውስጥ ማን እንደሆናችሁ እንደምታውቁ በማድረግ በቀኑ መጀመሪያ ላይ ጠላት እንዲያውቅ ታደርጋላችሁ? ጠዋት ላይ ምን እንደማደርግ ታውቃላችሁ? አባቴ ሆይ ጠላቴ በዚህ ቀን ያሴሬብኝ ምንም አይነት እቅድ ወይም ተንኮል ቢኖር አሁኑኑ ገለብጠዋለሁ፣ በኢየሱስ ስም። ህይወቴን የምትመራው እርሱ ሳይሆን አንተነህ ስለዚህ ስለ መንፈሳዊ ጦርነት ብዙ ተምሬያለሁ። ጥቂቶቹ ትክክል ነበሩ፣ አብዛኞቹ ትክክል አልነበሩም። ነገር ግን በዳቢሎስ ላይ መጮህ ደክሞኝ ነበር፣ እና በዮቴዎስ ምንም የሚለወጥ ነገር አልነበረም። ሰዎች እንደማይሰራ እየነገሯችሁ የማይሰራ ከሆነ ወደ እግዚአብሔር ሄዳችሁ ትክክል መሆኑን እግዚአብሔርን መጠየቅ አለባችሁ። ምክንያቱም የእግዚአብሔር ቃል የሚሰራው ከሰራችሁበት ነው። አሜን። እና ስለዚህ ሁሌም እንደምለው ነቃፌ እስከሚደክም ድረስ እገስጸዋለሁ። ነገር ግን አሁንም ተመሳሳይ ችግሮች ነበሩኝ። ወደ እግዚአብሔር ሄድኩና ችግሩ ምንድን ነው አልኩት። እግዚአብሔርን መጠየቅ አለብን ግን መዘጋጀት ይኖርባቸዋል ምክንያቱም ይመልስላቸዋል። አሜን። ስለዚህ ጌታ ቃሉን እንዳጠናና ዙሪያዬን እንድመለከትና ኢየሱስ እንዴት መንፈሳዊ ጦርነት እንዳደረገ እንድመለከት አደረገኝ። ዲያብሎስ ችግር ውስጥ አላስገባውም። እሱ ሁልጊዜ ይከታተለው ነበር። ማናደድ አልቻለም ነበር፣ ማስጨነቅ አልቻለም ነበር። ያለ ማቋረጥ ይከታተለው ነበር፣ ነገር ግን በእርሱ ላይ ምንም ተጽዕኖ አልነበረው። ምክንያቱም ኢየሱስ ያውቅ ነበር፣ ሰይጣን ማን እንደነበረ ያውቀዋል። በምድረ በዳ ሲፈትነው የነገረውን ውሸት እንደሆነ አውቋል። በእውነት አንተ የእግዚአብሔር ልጅ ከሆንክ። ስለዚህ ማንነቱ በእነዚያ አርባ ቀናት ውስጥ ሁለት ጊዜ ተፈትኗል። እና ሰይጣን ሊያደርገው ከሚሞክረው ትልቁ ነገሮች አንዱ ያ ነው። ኃይል እንደሌለን እንዲሰማን ለማድረግ ስልጣን እንደሌለን፣ እግዚአብሔር እንደማይወደን፣ በሕይወታችን ውስጥ ምንም አይነት መለኮታዊ ነገር እንደሌለ። ተዋክታችሁ የምታሸንፉ ከሆነ ማን እንደሆናችሁና የማን እንደሆናችሁ ማወቅ ይኖርባቸዋል የማን እንደሆናችሁና በክርስቶስ ውስጥ ማን እንደሆናችሁ። እሱ ከሌለኛ ምንም ምንም ማድረግ አንችልም፣ ግን በእርሱ በኩል እሱ እንድንሰራ የሚፈልገውን ሁሉንም ነገር ማድረግ እንችላለን። በዓለም ካለው ይልቅ በእኛ ያለው ይበልጣል። እግዚአብሔር ከእኛ ጋር ከሆነ ማን ሊቃወመን ይችላል? እግዚአብሔር ከጎናችን ከሆነ ማንን እንፈራለን? እና መቀጠል እችል ነበር፣ ግን ጊዜ የለኝም አላችሁ ወይ አላችሁ። እናም ኢየሱስ በዲያብሎስ ላይ ሲጮህ አይቼ ስለማላውቅ የእውነት መመልከት ጀመርኩ፣ እና እሱ እንዴት እንደተዋጋ ማየት ጀመርኩ። እና እረፍት መዋጋት ነው። ሶፋው ላይ እንቅልፍ ስለመተኛት አይደለም፤ የምናገረው ስለ ውስጣዊ ሰላም ነው የማወራው። በህይወታችን ውስጥ ምንም አይነት ነገር ቢፈጠር፣ ሁልጊዜ በልባችሁ ውስጥ ሰላም ስለመሆን ነው የማወራው። ኢየሱስ ራሱ ማን እንደሆነ ያውቅ ነበረ። መጽሐፍ ቅዱስ እንዲህ ይላል፤ የጽድቅን ጥሩ ልበሱ፣ የእውነትን ቀበቶ አጥብቁ። ሁሉም በኤፌሶን ስድስት ውስጥ አለ። ኢየሱስ እውነትን አውቆ ነበር፤ በእውነት ይራመድ ነበር፤ በእውነትም ኖረ። የመዳን ራስ ቁር ልበሱ። ክርስቲያን የምትሆኑ ከሆነ እንደ ክርስቲያን አስቡ። አሜን። በሁለት በኩል ስለት ያለውን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ምስጋና ጦርነት ነው። እርግጠኛ ነኝ ሆሊ ዛሬ ስለዚያ ትናገራለች። ከማማረር ይልቅ እግዚአብሔርን ባመሰገናችሁት ቁጥር ዲያብሎስን አይኑ ላይ እየመታችሁት ነው። ሰምታችሁኛል? ስለሌላችሁ ጥቂት ትንሽ ነገሮች ከማማረር ይልቅ ማሰብ ለምትችሉት ለእያንዳንዱ ትንሽ ነገር እግዚአብሔርን ባመሰገናችሁ ቁጥር ከጠላት ጋር ጦርነት እያደረጋችሁ ነው። አንዳንዶቻችሁ ማማረራችሁን ብታቆሙ እና ማመስገን ብትጀምሩ፣ ሁልጊዜ በሙሉነት ብታመሰግኑ ሕይወታችሁን መቀየር እንደምትችሉ ታውቃላችሁ። እናንተ ለመርዳት እየሞከርኩ ነው። ማማረር የማልፈልግ ይመስላችኋል? በየቀኑ ማማረር እፈልጋለሁ። ሥጋ ሁልጊዜ ማማረር ይወዳል። የምቾት ሱስ ይዞናል። ምቾት እንድናጣ አንፈልግም። እንዲሞቀን አንፈልግም። እንዲበርደን አንፈልግም። በደረቅ ወንበር ላይ መቀመጥ አንፈልግም። መኪናችንን ከበራችን ራቅ አድርገን እንኳን ማቆም አንፈልግም። ዛሬ ማታ ወደዚህ ስብሰባ ስገባ ብዙ ሴቶች አብረው ሲራመዱ አየው። እንደዚህ ነበሩና እኔም አዎ ብዬ አሰብኩ። ሁሉንም ሰው እነዚህ ሴቶች ወዴት እየሄዱ ነው ብለው እንዲያስቡ አድርጉ። እነዚያን ሁሉ ሴቶች ሲሄዱ ተመልከቷቸው። ከሁሉም ቦታ እየመጡ ነው። ወዴት እየሄዱ ነው? ታውቃላችሁ፣ ኢየሱስን ልናገኝ ነው። ግን ልነግራችሁ ከምፈልጋቸው ነገሮች ውስጥ አንዱ የፈለግኩት ነገር ኢየሱስ ሁል ጊዜ በእረፍት ውስጥ ነበር። እና ይህንን ስነግራችሁ እንድታምኑኝ እፈልጋለሁ፤ በሰላም ውስጥ መቆየት ከቻላችሁ፣ ዶኒ ስለሱ ዘምራ ነበር። ማድረግ የምትችሉትን ነገር ሁሉ ስታደርጉ ምን ታደርጋላችሁ? ትቆማላችሁ። ደና፣ ያ ቃል መቆም በእርግጥ መገዛት ከሚለው ቃል የመጣ ነው። ይህ ማለት በእግዚአብሔር ማረፍ ማለት ነው። የምትችሉትን በሙሉ ካደረጋችሁ በኋላ እግዚአብሔር ሆይ ማድረግ የማልችለውን ማድረግ አልችልም ማለት ትችላላችሁ። አንድ ሚስጥር ልንገራችሁ፣ እግዚአብሔርን ስትጠብቁ ችግር የለው ወደፊት እንድትሄዱና በሕይወታችሁ በሕይወታችሁ እንድትደሰቱ ፍቃድ ሰጠቻችኋለሁ አለው። የምትጠብቁት ከሆነ የምትጠባበቁበትን ጊዜ ብትወዱ ጥሩ ነው። ችግሮች ካሉብን የተረበሽን መሆን ያለብን ይመስለናል፣ ግን የለብንም። አሁን አድምጡኝ። ኢየሱስን በአንድ ቃል ለመግለጽ ብንፈልግ፣ ኢየሱስን የሚገልጽ አንድ ቃል ስጡኝ ብል የተለያዩ ነገሮችን ማለት እንችል ይሆናል። ግን አንድ ሰው ሲናገር ሰምቼ አለው በጣም ወድጄዋለሁ። ኢየሱስን መግለጽ የምንችለው ከሁሉ የተሻለው ቃል ሰላማዊ ይመስለኛል። ኢየሱስ ስለሆነ ነገር ስሜታዊ ሲሆን ማሰብ ትችላላችሁ? በጭራሽ አልቸኮለም፣ በጭራሽ አልተጨነቀም። እሱ ብዙ ነገሮችን አድርጓል፣ ነገር ግን ሁሉም በእረፍት የተደረጉ ናቸው። እና እያወራን ያለነው የእረፍት አይነት ይሄ የሰንበት እረፍት፣ ይህ እግዚአብሔር የሚያቀርበው እረፍት፣ የእግዚአብሔር እረፍት። ወደ እግዚአብሔር እረፍት መግባት፣ ቃሉን በግሪክ ብታጠኑት ከስራ ማረፍ ማለት አይደለም ግን እየሰራችሁ ማረፍ ማለት ነው። ያንን ትረዱታላችሁ? አያችሁ፣ እነዚህን ጉባኤዎች ሳደርግ እየሰራሁ ነው። እና በተወሰነ መንገድ አሁንም እየሰራሁ ነው፣ ግን ለኔ በእውነት ከባድ አይደለም፣ ምክንያቱም ቀጥሎ ካፌ ለሚወጣው ነገር ሁሉ እግዚአብሔርን አምነዋለሁ ምንም እንኳን ምን እንደሚሆን ባላውቅም እና ወደዚህ ላመጣችሁት ገንዘብ ለከፈላችሁ በበረራ ለተጓዛችሁት በመንዳት ላመጣችሁት፣ እና እኔ ኃላፊነት አለብኝ። ቢያንስ ከዚህ ስትወጡ ያ በጣም ጥሩ ነበር እንድትሉ እፈልጋለሁ። ያም ግን አያሳስበኝም፣ ምክንያቱም እኔ ማድረግ የምችለውን ሁሉ አድርጌ እግዚአብሔር ጥሩ ካላደረገው ጥሩ አይሆንም። አሜን። እና ዛሬ ማታ አንድ እንዲገለጥላችሁ የምፈልገው ነገር ቢኖር እናንተ ማድረግ የምትችሉት ማድረግ የምትችሉትን ብቻ ነው። ሁሉም ካደረጋችሁ በኋላ የዘመረው ኤፌሶን ስድስት ነበር። ችግሩ የሚጠይቃችሁን ጥያቄዎች ሁሉ ካከናወናችሁ በኋላ በቦታችሁ በጽናት መቆም አለባችሁ። ጸንታችሁ ቁሙ! ማድረግ የምትችሉትን ነገር ካደረጋችሁ በኋላ አታጉረምርሙ፣ አታማርሩ። እናንተ ያለባችሁ ችግር የሌለው ሰው ላይ አትበሳጩ። እግዚአብሔር ሆይ፣ ቃል እውነት እንደሆነ አምናለሁ፣ አምናሃለሁ፣ እናም እቆማለሁ፣ እና በሕይወቴ ውስጥ ስትሰራ ማየት እፈልጋለሁ በሉት። ክሪስ እንደተናገረው እምነታችን እንደገና ማነቃቃት አለብን። እኔ ምላችኋለሁ እምነታችን እንደገና ማነቃቃት አለብን። እምነታችሁን አነቃቁ፣ አቀጣጥሉት። ጳውሎስ ለጢሞቴዎስ እምነትን አቀጣጥል ብሎታል። ያንን ነበልባል አቀጣጥል። አንድ ጊዜ በእሳት ላይ እንዳለ ነበልባል ነበርክ። በእምነት ተሞልተ ነበር፣ አሁን ግን ደክሟል። ሁላችንም እንደክማለን። ሌላ ጉባኤ ለማዘጋጀት ፈጽሞ የማይሰለቸኝ ይመስላችኋል? ማለቴ እናንተን በጣም እወዳችኋለሁ እና እዚህ የመጣሁት እናንተንና እግዚአብሔርን ስለምወድ ነው። ነገር ግን ሰዎች ሁል ጊዜ ለጉባኤው በጣም ጓጉተሻል ይሉኛል። በእርግጥ አልጓጓሁም፣ ታውቃላችሁ። ምክንያቱም ጉዞዬ በጉጉት የተመሰረተ ቢሆን ኖሮ ከረዥም ጊዜ በፊት ጋዝ ጨርሼ ነበር። አዳዲስ ነገሮች በጣም አስደሳች ናቸው። ነገር ግን ሁለት ሺህ ጊዜ ስታደርጉት... ግን አሁን አድምጡኝ፣ ምክንያቱም የጉጉት ስሜቱ ካለፈ በኋላ እውነተኛ የእግዚአብሔር ወንዶችና ሴቶች በእምነታቸው ይቆማሉ። ዛሬ ማታ ስሙኝ። የጉጉት ስሜቱ ከሄደ በኋላ እንዴት በእምነት እንደምትቆሙ ብታውቁ ይሻላል፣ እና መታመናችሁን ቀጥሉ። ስለምትጓጉ ሳይሆን ነገር ግን እግዚአብሔር የሾማችሁ ለዛ ስለሆነና የምታደርጉትን በፍቅር ስለሆነ ነው። ያኔ ነው በትክክለኛ ተነሳሽነት የምታደርጉት። ሁላችንም ይደክመናል። እቃ ማጠብ አይሰለቻችሁም? እኔ ስብከት በመፈለግ እደክማለሁ። ሁላችንም እንደክማለን። እውነታውን እየነገርኳችሁ ነው። ያው ሁላችንም ሰው ነን አይደል? ምን ያህሎቻችሁ ሁልጊዜ የምታደርኩትን ብቻ በመስራት ትደክማላችሁ? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሑድ፣ ሰኞ። እስኪ ሆሊ፣ አንድ ተጨማሪ ስብከት ለአንድ ተጨማሪ እሑድ ጠዋት መዘጋጀት አይደክምሽም? እኛ አይደክመንም ማለት አይደለም። እናንተ ግን በደመና ላይ የተራመድን ሀሌሉያ የሚለውን መዝሙር ቀንም ሙሉ እንደምንዘምር ነው ማሰብ የምትፈልጉት። ዲያብሎስ እየተከታተላችሁ እንደሆነ ካሰባችሁ ይህንን ለማድረግ መሞከር አለባችሁ። ከወትሮ በተለየ ታዩኛላችሁ። ስለ ዲያብሎስ ማውራት ትፈልጊያለሽ? ሁሉም ሰው ማጨብጨብና መደሰት ስለሚችለው ስለ አንዳንዱ ጥሩ ጥሩ ነገሮች ማውራት መርጣለሁ። ነገር ግን ዲያብሎስ እንደሚጠላችሁ ልነግራችሁ እፈልጋለሁ። እና እምነታችሁ ለማቀጣጠል መጀመርና ሌላ ሰው ሁሉንም ነገር እንዲያደርግላችሁ መጠበቅ ብታቆሙ የተሻለ ነው። የሆነ ጊዜ ሁሉም ሰው ከእውነተኛው ጎልያድ ጋር መጋፈጥ ይኖርበታል። ኢየሱስ አርባ ቀንና አርባ ሌሊት በዳቢሎስ ለመፈተን በመንፈስ ቅዱስ ተመርቶ ወደ ምድረ በዳ ለምን መውጣት አስፈለገው? ያንን ድል ካገኘ በኋላ ሕዝባዊ አገልግሎትን በኃይል ጀመረ። ለምን በዚያ መንገድ መሄድ አስፈለገው? ምክንያቱም እግዚአብሔር ከዳቢሎስ ጋር ሲታገል ሁልጊዜ አሸናፊ ሆኖ እንደሚወጣ እንዲያረጋግጥለት አስፈልጎት ነበር።